እና የሰዎች እንዲህ አይነት ነገሮችን ሲያደርጉ አንድ አመት ይሆናቸዋል። ቁጥራቸው አንድ አይደለም፣ በሺዎች የሚቆጠሩ ናቸው። እና ሁለታችንም ተመሳሳይ ፍላጎት አለ። አቁል እንገራችሁ። ዛሬ እንደውም ሁሉ ነገር እንደው በደንብ እንደው ፍርጥርጥ አርጌ እንገራችሁ። ሁለታችንም እኔም እና እነሱም ትልቅ በውስጣችን ያለ ፍላጎት አለ። ያ ፍላጎት ምንድን ነው? እነርሱም እኔን መበቀል ይፈልጋሉ፣ እኔም እነርሱን መበቀል እፈልጋለሁ። እነርሱ ለመበቀል ሄዱበት መንገድ ስለ እኔ ሀሜትን ማማት ነው። ፈለገ አትናቴዎስ እንደዚህ አይነት ሰው ነው ምናምን። ህግ ባለበት አገር ኦኬ፣ ህግ ቦታ ላይ ቀርበው መክሰስ ሲችሉ ፍትን ማግኘት ሲችሉ እውነታ እነርሱ ጋር ግን ስለሌለ በቻሉት አቅም በዚህ ወጥቶ በዚህ ገብቶ ምናምን ምናምን። እኔም በተመሳሳይ እነሱን መበቀል ፈልጋለሁ እና ስኬታማ የሆነው መንገድ ግን የኔ መንገድ ነው። ክርስቲያኖች፣ በዚህ አጋጣሚ ተሞክሮ ይሄን ለሁላችሁ ላካፈል፣ በመውጣት በመግባታችሁ ማይደሰቱ ሰዎች ካለ ምናልባት ፍሬ በማፍራታችሁ ትዳር ስለያዛችሁ እጅግ በጣም የሚበሳጩ ሰዎች ካሉ እግዚአብሔር አምላክ ጤናማ የሆኑ ልጆችን ሰጥቷችሁ በልጆች ስለተባረካችሁ የሚከፋቸው ጠላት ሆኖ የሚነሱባቸው ሰዎች ካሉ፣ እመኑ፣ እነዛ ሰዎች እናንተን ለመበቀል የሚሄዱበት መንገድ እንዳትሄዱ። ዘ ቤስት ሪቨንጅ ኤዝ ቱ ኢምፕሩቭ ዩር ሰልፍ። አለቀ። ራሳችሁን ለውጡ። አባቴ፣ እኔ ማንንም አልሰራም፣ ራሴን አብዴት እያደረኩ ነው ያለሁት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 በአጭሩ እዚህ ውስጥ ያላችሁ እጅግ በጣም በክርስቶስ ፍቅር የምትወዱ ብዙ ነገር ሲያሳስባችሁ የነበረችው ሰዎች በአጠቃላይ ፈለገ አትናቴዎስ ራሱን አብዴት እያረገ ነው ራሱን ኢምፕሮቪ እያረገ ነው። ከኋላ የሚንጫጩትን ጫጫቶች በአጠቃላይ በፍጹም አያዳምጣችሁም። ማንኛችንም እንደ ሎጥ ሚስት ወደኋላ ዞር ብለን ልንመለከት አይገባም። የሎጥ ሚስት የጨው ሐውልት ሆኖ የቀረችው ወደኋላ ዞር ብላ ስለተመለከተች ነው። የሚፈልጉትን ይበሉ። በጣም ብዙ ሰው እንደውም በኮሜንት አረም ልስጥበት አረመን እያሉ ነው አልሰጥም አልሰጥም። ራሳቸው ጀምሮታል፣ ራሳቸው ይጨርሱት። እኔ ሌላ ስራ ላይ ታለቅ ይሄ። ነገ በደንብ ሰፊ የሆነ ላይቭ ስትሪም ይኖረናል ኖራናል። ከነገ ደግሞ ሪቃጣ ላይ መማሪ እንዳለችው እጅግ በጣም የተወደደ ጌም አለን እና እዛ ላይም ደሞ በደንብ ከሚወዱኝ እህት ወንድሞች ጋር በደንብ አድርጌ ሰለብሬት አደርጋለሁ። በደንብ መደሰት ባለብኝ ሰዓት ተደሰታለሁ። ማገልገል ባለብኝ ሰዓት አገልግላለሁ። ከወዳጆቼ ጋር ደግሞ አብሬ ሼር ማድረግ ታይም ሲኖር ደሞ ሼር አደርጋለሁና በአጭሩ በቻላችሁ ታቅም እባካችሁን ከሳሾች አትሆኑ። ከሳሽ ዲያቢሎስ ብቻ ነው። ከሳሾች ስትሆኑ፣ ሳታቁት የራሳችሁን ሞት ረስታችሁት ሰውን ብቻ ስትከተሉ ትኖራላችሁ። እባካችሁ በቻላችሁ ታቅም ቆም ብላችሁ ከራሳችሁ ጋር ተነጋገሩና እንደ አዲስ ራሳችሁን አድሱት። አለቀ። ለሰው ትልቅ ጉድጓድ አትቆፍሩንም። የእኔ ተወዳጆች እናንተ ጋር ሲጀመር እንደው እንበልና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

ጊዜ ጠበቃችሁ የተነሳችሁ አንተ ፈለገዬ ፈለገዬ ትሉኝ የነበረ እንትናዬ እንትናዬ ትሉኝ የነበረ ከስር ስር ከስሬ ማትጠፍ የነበራችሁ ሁላችሁም አጋጣሚውን ተጠቅማችሁ ሰው ይሰማናል ብላችሁ ብዙ ያላችሁ ኢቭን ወላጅ እናቴን እንኳን ይዘለፋችሁ ስለ እውነት ነው ብላችሁ በክርስቶስ ፍቅር ለወረት አይደለም ከልብ ስለ እውነት ይቅርብያችኋል። ሁላችሁም ማንኛችሁንም ይቅርታም አልጠይቅም። ማንኛችሁንም ይቅርታም አልጠይቀው። ለምንድን ነው ማንኛችሁም ጋር ስላልደረሱ ማንኛችሁንም ስላል በደልኳችሁ ነገር ግን አይፈለገ እውነት ለመናገር እንደው ስሜት የሆኚ እንዲህ ብዬ ተናገርኩ እንጂ አንተም እኮ ይሆን እንዲያስከፍተኛል ምትሉ ሰዎች ካላችሁ እኔ ጋር መታችሁ ማውራት ትችላላችሁ ችግራችሁን ህብረት ሐሳብ አይደለም የሚፈታው እኔ ጋር ነው ኑና ስለ እውነት የተከፋችሁበት ቅሬት ሰኛችሁበት ነገር ካለ እንወራለን ከእዛ ውጪ ግን እናቴን የዘለፋችሁ እናቴ ባሏላችሁበት ያዋላችሁ እህቶቼን የዘለፋችሁ እህቶቼን ባሏሉበት ያዋላችሁ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 ከፍ ማለት ከእናት ያልተወለዱ የሚመስሉ ተነስተው እና እንደ ምናምን ብለው እናትን ያክል ክብር ያላትን ኦኬ የዘለፉ ብዙ ሰዎች ነበሩ፣ እና ሁሉን የሚያስችለው ክርስቶስ አስችሎኝ ግን አልፈዋል። እንኳን የኔ እናት እንኳን የዚህ የተራው የፈለገ ተራ ባይዘው የኔ በፕላትፎርሙ ላይ

እግዚአብሔር ለሁሉ ጸጋ ስለሰጠ ማለት ነውና፣ ያረፈችውንም ሴት አያቴን ጭምር በዚህ አጋጣሚ ማንንም እንድትከፉ አይደለም። ድደት ብዙ ነገርን ያውቃል። በዙሪያ ያላችሁ ወዳጆቼ በጣም ታቃላችሁ። እኔ ሴት አያቴን ከእናቴ የበለጠ ነው ሞዳት፣ በጣም ከእናቴ የበለጠ ያጠዋት። ወላይታ ሀገረ ስብከት ብፁዕ አባታችን አቡነ ሳጋ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 ከሳለውን አውጥተን ተሸክመን ከእንደገና በረንዳ ላይ የምናስቀምጣት እኛ ነን። ፀሐዩ ደሞ ገና ሲገባ ደግሞ ከእንደገና ተሸክመን ደግሞ ደስ የምናስገባት እኛ ነን። እቺን አይነት እናት ባንደበቷ ለሰዎች ክፉ ተናግራ ማታ ቀን፣ እናት እናት እምላት በጣም ስለምወዳት ነው አያቴነች። እቺን የመሰለች እናት ይቺ ቆሻሻ፣ ቆማጣ፣ ሮጊት ተብላ ቢን ተሰድባለች። እናንተን ሁላችሁንም ይህንን ቃል የተናገራችሁት ሁላችሁንም ይቀርብያችኋል። ለኔ በነገራችን ላይ በጣም ቀለል ነበር። ሰው ነኝ፣ እንደ ሰው እከፋለሁ፣ እንደ ሰው አዝናለሁ። እንዴት እጅግ በጣም የምወዳት እናቴን ፈልግኝ በቃ እኔ አልከበደኝ። ከዚህ በኋላ የሚዘልፉ ሊኖሩ ይችላሉ፣ ይዝለፉ። ከዚህ በኋላ የሚሳደቡ ሊኖሩ ይችላሉ፣ ይሳደቡ። ከዚህ በኋላ እንደበቶቻቸውን የሚያላቀቁ ሊኖሩ ይችላሉ፣ ይላቀቁ። እንደፈለጉ ይናገሩ። ማንኛችሁም ግን ለእነዚያ ሰዎች መልስ እንድሰጧቸው አልፈልግም።